የአረብኛ ፊደሎች በአጠቃላይ የተማርናቸው ከዚህ በፊት ሀያ ዘጠኝ ናቸው ብለናል። እነሱ አጠቃላይ ለሁለት ይካፈላሉ። ለሁለት ይካፈላሉ ማለት ነው። የሚካፈሉበት ምክንያት ደግሞ ምንድን፣ በምን አንጻር ነው፣ በምን አኳያ ነው ከተባለ የቃላቶች ድምፅ አቅጣጫ ወይንም በአረብኛ ኢትጃሁ ሰውት ቃላቶች ሲወጡ ወዴት ነው ድምጻቸው አቅጣጫ ወዴት ነው በሚል አኳያ ማለት ነው እና እነዚህ ሁለቱ ምን ይባላሉ? ሁሩፉል ኢስቲእላ ከፍ የሚሉ ፊደሎች እና ሁሩፉል ኢስቲፋል ተቃራኒው፣ የኢስቲእላ ተቃራኒው ደሞ ኢስቲፋል ነው። ሁሩፉል ኢስቲፋል ዝቅ የሚሉ ፊደሎች ተብለው ለሁለት በትልቅ ለሁለት ይካፈላሉ ማለት ነው እና እዚህ ጋር ዋና ነጠው ምንድነው? የሚካፈሉበት የዓረብ ቃላቶች ለተለያዩ አንዳንዴ ለሶስት ይካፈላሉ፣ ለሁለት ይካፈላሉ ከተለየ አንጻር ነው። ግን እዚህ ጋር አሁን ለሁለት የተካፈሉት ሕሩፉል እስቲዕላ እና ሕሩፉል እስቲፋል ከፍ የሚሉ ፊደሎችና ዝቅ የሚሉ ፊደሎች ብለው የተካፈሉበት ከቃላቶች ድምፅ አቅጣጫ ብቻ ነው ማለት ነው። ሕሩፉል እስቲዕላ የተባሉት ፊደሎች እነማን ናቸው ከተባለ ሰባት ናቸው። እነዚህም ሀ ሶድ፣ ዳድ ወይን? ቆፍ ዞ ናቸው። ከነዚህ የተቀሩት እነዚህ ሀያ ዘጠኝ ከሆነ ሰባት ናቸው። ሕሩፉል ኢስቲእላዎቹ የተቀሩት ስንት ናቸው? ሀያ ሁለት ማለት ነው። የተቀሩት ሀያ ሁለቱ ምን ይባላሉ? ሕሩፉ እስቲፋል ይሆናሉ ማለት ነው። አሁን እነዚህ በምስል እንመለከታቸዋለን። በምስል የምትመለከቱት በግራ በኩል ካፍ ነው። ካፍ በቀኝ በኩል ደግሞ ቃፍ ነው። ከሑሩፉል ኢስቲእላ አንዱ ፊደል ቃፍ ነው። ከዚህ እንደተመለከት ነው ቃፍ አንዱ ፊደል ነው፣ ግን ካፍ አይደለም። ስለዚህ ካፍ የኢስቲፋል ሑሩፉል ኢስቲፋል ዝቅ የሚሉ ፊደሎች ናቸው። ቃፍ ደግሞ ሑሩፉል ኢስቲእላ ነው እና ድምፁ ሲወጣ ቃፍ ቃፍ ስንል የድምፁ አቅጣጫ ወደ ላይ ከ የአፋችንን ይሄ ምንድን ነው? ሩፍ ወይንም ደግሞ ጣራውን የላይኛውን ክፍል ድምፁ ወደዛ ይሄዳል ማለት ነው። ወደዛ ስለሚቅጣጭ አቅጣጫ ወደዛ ስለሆነ ለዛ ነው ኢስቲእላ የተባለው ማለት ነው። ቃፍ ቃፍ ስንል፣ በተቃራኒ ደግሞ ካፍ ካ ካ ካ ስንል ግን ወደ ላይ አይደለም ድምፁ ወደ ውጭ ነው። ወደ ውጭ ካ ካ ካ ስንል ማለት ነው። እና ኢስቲፋል ማለት ይሄ ነው። ስለዚህ ስናወጣ ቃፍን ስናወጣ ካል ልክ አይደለም ማለት ነው። የድምፅ አቅጣጫ ወደ ላይ መሆን አለበት። እሺ አሁን በመቀጠል የተቀሩትንም የስድስቶቹ የሁሩፉል ኢስቲእላ ፊደሎችን እንመለከታለን። ቀጣይ ኻ ነው። ኻ ስትወጣ እንደዛው አቅጣጫው የድምፁ አቅጣጫው ወደ ላይ ነው ማለት ነው። ሷድ፣ ሷድ፣ ሷ፣ ሷ፣ ሷ። አሁንም ወደ ላይ ነው፣ ወደ ውጭ አይደለም። ሷድ፣ ሷድ፣ ሳድ፣ ሳድ አንልም ማለት ነው። ዷድ፣ ዷድ ይህም ወደ ላይ ነው እንደምትመለከቱት። ይን ይን ይንም እንደዛው ወደ ላይ ነው። እችኛም እንደዛው ወደ ላይ እንደዛው። ማለት እነዚህ ናቸው የሁሩፉል ኢስቲእላ ፊደሎች አቅጣጫቸው ወደ ላይ ነው ማለት ነው አረብኛውም ኢስቲእላ ማለት ከፍ ማለት ነው ወደ ላይ እሺ ዝቅ የሚሉ ፊደሎች ደግሞ የተወሰኑትን እስኪ እንመልከት ሚም ሚም እንደምንመለከተው ስናወጣው የድምፁ አቅጣጫ ወደ ውጭ ነው እዚህ ጋር ከላይ የምትመለከቱት በአፍንጫም ሚም ያው በሁለቱም ማለት አፍንጫችንም እንጠቀማለን። ለምሳሌ አፍንጫችንን ብንይዘው በአፋችን በእጃችን ይዘ ነው ሚም ብንል ማውጣት አንችልም፣ እና ሚም ለማውጣት አፍንጫችንም እንጠቀማለን ማለት ነው። እና ድምፁ ወደ ውጭ ነው በአፍንጫችንም በአፋችንም ሚም። እሺ፣ ከዛ ዳል ዳል ዳል፣ ዳልም ስናወጣ እንደዛው ወደ ውጭ ነው ማለት ነው። ቦል አነልም እንደ ቦል አናደርገውም። ሲን ሲን፣ ድምፁ ወደ ውጭ ነው የሚወጣው ማለት ነው። ሲን ዓይን ዓይን ዓዓዓ ይሄም እንደዛው ወደ ላይ አይደለም። እነዚህ የተወሰኑ ዝቅ የሚሉ ሕሩፉል እስቲፋል ከተባሉት ከሀያ ሁለቱ የተወሰኑትን አራቱን አየን ማለት ነው። ሁሩፉል ኢስቲእላ የተባሉት አሁን በድጋሚ እነዚህ ናቸው ሰባቱ ማለት ነው ኸ፣ ሷድ፣ ዷድ፣ ጎይን፣ ቆ፣ ቃፍ፣ ዞ ናቸው። ቱጅመዑ ቢጁምላ እነዚህ ደግሞ እነዚህ በቀላሉ ለማስታወስ ለማስታወስ ስለሚከብድ በአንድ ዓረፍተ ነገር ማስታወስ ይቻላል። ምነው ኩሶ ሎቅጢን ቅልጥ በሚለው ኩስ አሎ ክዲን የሚለውን ዓረፍተ ነገር ይሄ ትርጉም አለው ብዓረብኛ። በዚህ ሰው ማስታወስ ይችላል ማለት ነው። የሑሩፉል ኢስቲእላ ፊደሎች ሰባት ስንት ማናቸው ከተባለ አንድ ሰው ኩሳ ስንል ከዋና ሷዳ አለች ማለት ነው። ቅይ ስንል ደሞ ቃፍ አለች አለች ማለት ነው። እና በእንደዚህ ማስታወስ እንችላለን። እንዴ መሆኑ ሸዳ መሆኑ ይህ ምንም እንትን የለውም፣ ለማስታወስ ብቻ ነው። ፊደሉን ብቻ ነው ማየት ያለብን ማለት ነው ሰባቱን። እና በእንደዚህ ማስታወስ እንችላለን። እሺ በመቀጠል እነዚህ አሁን ከፍ የሚሉ ፊደሎች ያልናቸው ሰባቱ ህጋቸው ምንድን ነው? ሲነበቡ በተጅዊድ እንዴት አድርገን ነው የምናነባቸው? ከሌሎቹ በምን ይለያሉ ከተባለ የእነዚህ ህኩማቸው ወይንም ህጋቸው ተፍኺም ይባላል ተፍኺም ማወፈር ማለት ነው ይወፍራሉ ሁሌም እነዚህ ፊደሎችን ስናነብ በማንኛውም ሓረካ ይምጡ በማም ይሁን ከስራም ይሁን ፈትሓም ይሁን ሁለት ፈትሓም ይሁን ሁለት ከስራም ይሁን የሚወፈሩ ፊደሎች ሁሌ የሚወፍሩ ፊደሎች ናቸው ማለት ነው እና ህጋቸው ምን ይባላል ተፍኺም ወይንም መወፈር ማለት ነው ነገር ግን የውፍረት ደረጃቸው ይለያያል ማለት ነው በማ ሆኖ ሲመጡ ከስራ ሆኖ ሲመጡ ስኩን ሆኖ ሲመጡ የመወፈር ደረጃቸው ይለያያል፣ እና የወፈረ ደረጃቸው የሚከተለው ይሆናል ማለት ነው። ፈትሓ ሆነው እነዚህ ሰባቱ ፊደሎች ፈትሓ ሆነው አሊፍ ሲከተላቸው በአንደኛ ደረጃ ይወፍራል ማለት ነው። በአንደኛ ማለት ምንድን ነው? ለምሳሌ ቃፍን ከወሰድን ቃፍ የሁሩፉል ኢስቲእላ ፊደል ነው ቃፍ

እሺ በዚህ በመቀጠል በሁለተኛ ደረጃ ያለው ፈተሃ ብቻ ሲሆኑ ማለት ነው። እነዚህ ሰባቱ ፊደሎች ፈተሃ ብቻ ሲሆኑ በሁለተኛ ደረጃ ይወፍራል ማለት ነው። አንደኛው ከፍታ ነው። በአወፈራት ደረጃው አንደኛ የሚወፍር ማለት ነው። በደንብ የሚወፍረው ነው። ሁለተኛ ደረጃ ደግሞ ከዚህ ከአንደኛው ደረጃ ዝቅ ያለው ደግሞ ፈተሃ ብቻ ሲሆኑ እነዚህ ፊደሎች ማለት ነው። በማ ሲሆኑ ደግሞ በሶስተኛ ደረጃ ይወፍራሉ። በማ ሲሆኑ ሆል ሆልድ የተለያየ እንደዚህ በማ ሆነው ሲመጡ እነዚህ ፊደሎች በሶስተኛ ደረጃ ይወፍራሉ ማለት ነው። ስኩን ሲሆኑ በአራተኛ ደረጃ ይወፍራሉ። ስኩን ሆነው ሲመጡ በተለያየ ቁርአን ቦታ በቁርአን አያቶች ስኩን ሆነው ይመጣሉ። ኢንሻአላህ ለወደፊትም እናያለን በፕራክቲስም ስንቀራ እንመለከታቸዋለን ማለት ነው። በአራተኛ ደረጃ ይወፍራሉ። የመጨረሻው ዝቅተኛው ክፍል የነዚህ የሚወፍሩ ፊደሎች ማለት ነው የሁሩፉል ኢስቲእላ ፊደሎች የአወፈራር ደረጃቸው የመጨረሻ የሚሆነው ምነው ከስራ ሆኖ ሲመጡ ነው ማለት ነው። ከስራ ሆኖ ሲመጡ ይወፍራሉ፣ ነገር ግን የአወፈራር ደረጃው ዝቅተኛው ነው ማለት ነው። ዝቅተኛ ተደርጎ ይወፍራሉ። ለ እንደዚህ፣ ለምሳሌ ለ ስንል ለ ለ አንድ ለማን ነው ለ በደንብ እንደማወፈር ብለን እንደ ለ ለ እንደዛ ነው የምናደርገው። እነዚህም ሰባቱ ፊደሎች የአወፈራር ደረጃቸው በየእርሰ አባላት ለምሳሌ በማ ሆኖ ሲመጡ ፈትሐ ሆኖ ሲመጡ ሁሉም በእኩል ደረጃ አይወፍሩም፣ ይለያያሉ። ይህን ለወደፊት እንመለከታለን። ነገር ግን አሁን ማወቅ ያለብን የሁሩፉል ኢስቲእላ ፊደሎች ሰባት ናቸው። ሑክማቸው ደግሞ ህጋቸው ደግሞ መወፈር ነው። ሁሌ ይወፍራሉ። ያወፈረር ደረጃቸው ደግሞ እንደሚመለከተው አምስት ደረጃ አላቸው፣ ተላይ እስከታች ማለት ነው። እሺ አሁን በዚህ ከመቀጠል ከፍ የሚሉ ፊደሎች ለሚሉ ፊደሎች ምሳሌዎች እንመለከታለን። ኻ አሁን ፈትሐ ሆኖ አሊፍ ሲከተለው በአንደኛ ደረጃ የሚወፍረው ማለት ነው። ኻሊዱን ኻሊዱን፣ እንደዛ ኻሊዱን፣ ኻሊዱን፣ ኻሊዱን። አናቀጥ ነውም እናወፍረዋለን በአንደኛ ደረጃ ኻሊዱን። ሁነው ፈትሐ ብቻ ሁኑ ሲመጣ ደግሞ በሁለተኛ ደረጃ ይወፍራል ያልነው ማለት ነው።

ለሙ ለሙ እንደዚህ አወፈረናቸው እናነባቸዋለን ማለት ነው። ዘለሙ አንልም እናወፍረዋለን። በሁለተኛ ደረጃ እና እነዚህ ምሳሌዎች ለከፍ ለሚሉ ፊደሎች ምሳሌዎች ናቸው። ኢንሻአላህ በቁርአንም ለወደፊትም ስንማር እነዚህን ፕራክቲስ እያደረግን እያወፈርናቸው ደረጃቸውንም ጠብቀን ኢንሻአላህ ያወፈርናቸው እንማራለን።